ሰላም ሰላም ሰላም እያለሁ ውድ ሀገሬ ልጆች ውድ ቻለን የተከታታዮች እንዴት ናቸው? ደህና ናችሁ ወይ? ዛሬ ደግሞ የመጣሁት ሂያርና የባዝልኒን ለፊታችን ቆንጆ የሚሆን ቅባት አሰራር ላሳያችሁ ነው የመጣሁት ማለት ነው። እና ተከታተል ሚስተ መጨረሻ ያው ይኸው ህያሩን አሁን እየፈቀፈኩኝ ነው ማለት ነው። እና ህያሩን እየፈቀፈኩ ነው አሁን እላቸዋለሁኝ እና ላይክ፣ ሰብስክራይብ ማድረግ ደግሞ እንዳትረሱ እሺ ቤተሰብ ማለት ነው። ይሄ የማይረሳ ነው ማለት ነው። እና ይህም ካሮትን እየፈቀፈኩ ነው። ከዛ በቃ እየለለ እየለለ እየለለ ቅባት ነው ማሳያቸው ማለት ነው። በፊት እንዴት እንደሚመች ና ይሄ ደግሞ ብዙ ወጭ ለራሱ ይቅርታ ጉፋን ስለያዘኝ ነው። በጣም ይቅርታ። እና ይሄ ደግሞ ወጭ ምናምን ለራሱ ብዙ ወጭ አያበዛው ማለት ነው። ቀለል ባለ መንገድ ነው ማለት ነው። ፋሚሊዎቼ ይሄው እንደዚህ ታረጋላቸ። ካሮቴን እየፈቀፈኩ ይሄንንም ሂያር ሂያርን እየፈቀፈኩ ነው ማለት ነው። እና የዛሬው እንትኔ የሂያርና የሂያርና የባዝልኒን ማለት ነው። ለፊት ቅባት በጣም ቆንጆ ነው፣ ለእጅም ይሆናል። ና ያው ፈቀፈኩኝ፣ ጨረስኩኝ ማለት ነው። ይሄው እንደምታዩት በዚህ ሁኔታ ፈቅፍቄ ጨረስኩኝ ማለት ነው። ፋሚሊ ከዛ ተከታተሉ እስከ መጨረሻው ማለት ነው። በጣም አሪፍ ቆንጆ ነገር ነውና በውዴ ከስኮር ማኬት የሄዳችሁ ተመግዛት እንደዚህ ቤት ውስጥ ባለው መስራት በጣም የተመረጠ ነው ማለት ነው። እና ተከታተል እስከ መጨረሻው ማለት ነው ፋሚሊዎች። ይሄ አሁን ፈቀፈኩኝ አሁን ማጥለያ ያላመጣ ነው ማለት ነው። አጥለዬ ከዛ ስን አድርገዋለሁ ማለት ነው እላችኋለሁ ቤተሰብ ሜዮ አመጣሁኝ ይሄን ለማጥለያ ማለት ነው። አሁን እንደዚህ አዋህደዋለሁ ወደ ላይ ወደታች እያልኩኝ ማለት ነው። በዚህ መልኩ እንደዚህ ማለት ነው። እንደዚህ ማለት ነው። እንደምታዩት ብቅ እጨርሻለሁ አሁን ማለት ነው። ይሄው አሁን ወደየት ነው? ወደ ማጥለሉ ጋኔ ማለት ነው። ወደ ማጥለሉ ጋር ሄር ነው ማ ይህን ይመስላል፣ ማለት ነው። ፋሚሊ በደንብ ተከታተሉ። እሺ የሆነ ማጥላ እየፈለግኩ ነው ማለት ነው እና ይ እንደዛ አደረግ ያው በምታዩት ሁኔታ ማለት ነው። በደንብ ተይዋሆነ ስል ላይ በደንብ ተከታተሉ ማለት ነው ፋሚሊ ይጠቅማቸዋል እኔ በጣም ጠቅመኛል መግዛት ምናምን ትቻለ አሁን ቤት ውስጥ ነው የማዘጋጀው ማለት ነው ለራስ ነው እችን ንጹህ ናት እችን አገኘው ማለት ነው ሌላ አልባ ስላጣ እችን ያደረግኳት እና አሁን ባዝሊን ያመጣሁኝ ከዛ ሄው እንደዚ አንድ መላገድም ወይ አይወርድምሽ እርግት ያለ ነው ማለት ነው ባዝሊኑም ብያለኝ ከዛ እንደዚህ ሌላ መላጋ አምጥቼ እንደዚህ እንትናልኩት ማለት ነው። አለቃለኩት ሁሉንም ነገር ከዛ ሌት መላጋ አደረኩኝ። በጣም የሞላ አይደለም በትንሽቱ ማለት ነው። ና እንደዚህ እንደምታዩት ባዝሊኑን አደረኩ ማለት ነው። እዚህ እልባ ውስጥ ማለት ነው። ፋሚሊ ይሄው። ከዛ አሁን ይሄው ላጠል ነው። የፈቀፈኩትን ሂያር እያጠለርኩት ነው ማለት ነው። ይሄው በዚህ መልኩ እያጠለልኩ ነው ማለት ነው። ይሄው ይሄው፣ ከዛ እንደዚህ በመላጋው ጫን ስለው እንትን ይላል እንደዚህ ማለት ነው። ከላይ ወደታች ያለውን እንትን ስለው ይወርዳል። እንደዚህ አያችሁት ውሃው ማለት ነው ነው ይሄው፣ ውሃ ምናምን የለውም ይሄ ሂያሩ ነው ውሃው። ይሄው እንደዛ አድርጋችሁ በጣም አሪፍ ነገር መስራት ትችላላችሁ። ይሄው እንደምታዩት ማለት ነው ይሄው እው ዳርና ዳሩን ተናለብኝ ስሮ ችግር የለም። ይሄው ከዛ እንደዚህ በደንብ አድርጌ አዋክደዋለሁ ማለት ነው ሁለቱን ባዝሌኑና ህያሩን የህያሩ ነው በደንብ ይዋሃዳል ማለት ነው። በደንብ ተከታተሉ። እና ይጠቅማቸዋል እህቶቼ ይሄ ደግሞ በጣም ቀላል ነው ማንኛቸውንም የመዳም ቅመሞች ባዝሊን አለን ማለት ነው ሌላዊ ቅር እንጂ ባዝሊን ሁላችንም አለን ባዝሊን ደግሞ ዋጋው ራሱ ቅጣ ሌላው ነገር በቃ አነስ ያለ ነው ሂያርም ደግሞ መዳ ቤት ይሄ ይታወቀ ነው ማናቸው ቤት ይመጣል በቃ ይሄ ቀላል ነገር ስለሆነ እንደዚህ እያረጋቸው ራሳቸውን ጠብቁ ለፊታችሁ በጣም ቆንጆ ነው ፊታችሁን ተንከባከቡ

እንደዚያች አድርገን ቤታችን እናስቀምጣለን ማለት ነው። ከዛ ደግሞ እንቀባለን ማለት ነው። ይሄው መጣን ከፍሪጃችን ቆየ ቆይቶ ይሄው ሆኖ እንደመጣ ማለት ነው። ገግሮ ወጣ፣ ገግሯል አሁን ማለት ነው። እዩት አሁን፣ አያችሁት። ይው የውሃ ምናምን ነገር የለም እንደ መሰል አያችሁት። ይሄ ነጭ ነገር የሚያንትን ይላችሁ ያው በረዶ ፈልጅንትን ስላለብኝ ያንደዛ ነገር ነው። አያችሁት አሁን እንዴት ነው እንደመጣ ቅባቱ አያችሁት። ከዛ ሁን ፊቴ ነው ይሁት፣ እንግዲህ ትልል ነው ማለት ነው እየተቀባ አላሳያችሁ እና ሁኖ በቃ ጨረሰልም ማለት ነው። ቅባታችን ይሄው በዚህ መልኩ ቅባታችን ሰርተን ጨረስና ፊታችን እየተቀባ ነው ማለት ነው ውዶች ዬ፣ ይሄው እንደምታዩት አያችሁት በጣም አሪፍ ነው። ይኸው ፊትን ወዙን ይሁት ማለት ነው። እና በጣም አሪፍ ነው። ተጠቀሙት፣ ሰሩት እላችኋለሁ። በጣም ቀላል ነገር ነው ደግሞ ለመስራትም ቀላል ስለሆነ በጣም እንትን ብሏል። አላያችሁት እንደሆነ በጣም ምርጥ ሆኗል ማለት ነው። በጣም አሪፍና ቆንጆን ቆንጆ ነው የሆነው። ይሁት በደንብ አያችሁት እም እንደዚያ አድርጋችሁ ትቀባላችሁ ማለት ነው። ይሁን ወይ ፊቴን እየተቀባሁ ነው ቅባቴን። በጣም ሀሪፍ ነው፣ በጣም ቆንጆ ነው እላችኋለሁ። ይሄ ምርቶች በደንብ አድርጋችሁ ስሩ ማለት ነው። ከመጀመሪያ ያያችሁት ዜና ዘና ያያችሁት፣ አሁን ተቀባና ታልቀባ አንድ ነው አንድ አይደለም ማለት ነው። ያያችሁት እና እኛ ደግሞ ሴቶች እንክብካቤ ያስፈልገናል። ሮጥ ሮጥ ብቻ አይደለም። እንደዛ አርጋችሁ ቅባታችሁን ሰርታችሁ በቤት ውስጥ ባለው ህድ እንደዛ አርጋችሁ ተጠቀሙ ማለት ነው። በዚህ እልባ ያረኩት እልባ ሌላ እልባ ስለሌለ ሌላ ትንሽ ነገር መያዣ ስላጣሁ ነው በዚህ ያደረኩት ማለት ነው። ፋሚሊዎች ይሄው በዚህ መልኩ ቅባታቸውን ሰሩና ተቀቡላቸዋለሁና ለእኔ በጣም ተመችቶኛል። እኔ ስትቀንም እሰራዋለሁ ግን ያው ብዙም አላገናዘብኩ ነበር ማለት ነው። ወደዚህ ነው ማምጣት እንጂ እና በቃ በዚህ መልኩ ነው እኔ ፊት ቅባት ምናምን መግዛት ትቻለሁ። እንደዚህ እያደረኩኝ ነው በሚመቼ ሰአት እራሴን የምንከባከበው ናቸዋለሁ ና በቃ ብር ከማውጣቱ ምን አላችሁ፣ እንደዚህ እያደረጋችሁ በረፍት ጊዜያችሁ ኔ እራሳችሁን ጠብቁ። ዶክቶክ ላይ ጊዜያችሁን በምትገሉት እንደዚህ አርጋችሁ ተንከባከቡ እራሳችሁን፣ ቆዳችሁን እላችኋለሁ። ና በቀጣይ ቪዲዮ ውስጥ የምንገናኘው ደህና ሁንልኝ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ ቤተሰቡ ነው፣ በቅንነት ወዳችኋለሁ፣ አከብራችኋለሁ። ውድ የቻላን የተከታታዮች አዳቢቱብን ላይክ ሰብስክራይብ ማድረግ አትርሱ፣ ማለት ነው በቅንነት እና ላይክ ሰብስክራይብ እያደረጋችሁ ደል ክብርክቷን ማትቋራት እሱ ሁሌም የምለቃቸው ነገሮች እንድመጡላቸው ማለት ነው። እና በዚህ መልኩ የሂያርና የባዝልኒ ቅባት ሰርተን ጨርሰናል። ይኸው በቃ እንዴት ዝነው ላቸኋለሁ ዛሬ የመጣሁት ነው። ባይ ባይ ደና